ለሙሽራናት ለትልቅ ፕሮግራም ላላችሁ የሰርግ ልብስ ነው። ይሄ ጥበቡ ባጭሩ የሰርግ ልብስ ነው። በተለይ የወንድ ልጅ እናት ከሆንሽ፣ ለልጅ ልደት፣ ለልጅ ክርስትና ምናምን በጣም የሚመረጥ አይነት ከለር ነው። ወጣቶች ወይ ደግሞ በጣም ትልቅ ዲዛይን ያለው ፓተርን ያለው አንወድም ለምትሉ ሰዎች በጣም የሚሆን ከለር ነው። እንደ ኤንጅል ፌስ ሆኖ የተሰራ ነው። ካወቃችሁ ድሮ ኤንጅል ፌስ በጣም ይለበስ ነበረ እና ይሄ ዲዛይን ደግሞ ፈርጥ እዚህ ጋር ብናደርግባት በፈርጥ ብንከባት ደግሞ ይበልጥ ውበት ይኖረዋል። እና ሰላም ሰላም፣ የለ ንግስት ጥበብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሳምንቱ እንዴት ነበረ? ሳምንቴን ጠብቄ በዚኛው ሳምንት ደግሞ ተገኝቻለሁ። በዚህ ሳምንት ያዘጋጀሁላችሁ ትንሽ ሰፋ ሰፋ ያሉ ልብሶች ናቸው። ለሰርግ እና ሰፊ ጥበብ ለምትወዱ የመጀመሪያው ጥበብ ዋና ከለሩ ወደ ዶቃ የሚሄድ ከለር ነው እና ይሄ ፈርጥ የሚባል ሽመና ነው። ልቅም ሽመና የሚባለው ስራ ነው። በጣም ብዙ አይነት ከለር አለው። አሁን ይሄኛው ልብስ ለብዙ አይነት ፕሮግራም መሆን ይችላል። የሚገድበን ነገር የለም። ለሰርግ ማድረግ እንችላለን፣ ለክርስትና ማድረግ እንችላለን። ይሄ ልብስ ፈርጥ አያስፈልገው፣ ምክንያቱም ዲቴይል ትክክለኛ ጥበብ ስለሆነ ፈርጥ ብናደርግበት የልብሱን ውበት እንቀንሷል፣ ወይ ደግሞ አርቲፊሻል እናስመስለዋለን። ይህ ትክክለኛ ጥበብ ነው። ይሄኛው ልብስ አራት አርብ ሆኖ አንገትና አጅ ጥልፍ ወይ ደግሞ በሲምፕል ጥልፍ ቢሆን እመክራችኋለሁ። በተለይ አጓጉን ለምትወዱ ደግሞ ጥበቡ ሰፊ የሆነ አሁን ፋሽን ስለሆነ ይበልጥ ለእናንተ አሪፍ አማራጭ ነው የሚሆንላችሁ። ይሄ ልብስ አልቆ 22 ሺ ብር ነው። ቀጣይ እያዘጋጀውላችሁ ደግሞ 49 የሚባለው ክርና በጥቁር የተዘጋጀ ወይ በቬጅና በጥቁር የተዘጋጀ ነው። ይሄኛው እንደምታዩ ትንሽ የሚያምር አይነት ከለር ነው። ከለሩ ለሁሉም ቆዳ ከለር ይሄዳል። ምክንያቱም እችኛ ቬዣ ከለር የሁላችንንም ቆዳ ከለር የማስማማት ባህሪ አላት። እዚህ ላይ እንደምታዩት ከላይ ከጥበቡ በላይ ዲቴይል የሆኑ ዲዛይኖች አሉት። መስቀል የሆነ መስቀልም አበባም የምንለው አይነት ዲዛይን አለው እና እችኛዋ ከለር ለሁሉም ቆዳ ከለር ትሆናለች። ጥቁሯ ትንሽ ደመቅ ያደርጋታል እና ለሰርግ ለክርስትና ለሁሉም ፕሮግራም የሚሆን አይነት ልብስ ነው። በተለይ ትልቅ ፕሮግራም ላላችሁ ደግሞ ይበልጥ የሚመከር ልብስ ነው። ይሄ አራት አርብ ነው። ለሙሽራ ደግሞ አምስት አርብ ስድስት አርብ እናደርገው ከመገተሪያ ጋር በጣም የሚያምር አይነት ልብስ ነው። ከላይ የራሱ የሆነ ዲዛይን ያለው ይሄ ዲዛይን ደግሞ ፈርጥ ጋር ብናደርግባት በፈርጥ ብንከባት ደግሞ ይበልጥ ውበት ይኖረዋልና ይሄ ልብስ አልቆ ሙሉን በአራት አርብ ማለት ነው አልቆ ሀያ አምስት ሺህ ብር ነው። የቀይ አድናቂዎች ስቲ ወዴት ናችሁ? ይችኛዋ ቀይ ናት። አሁን ደግሞ መጪው ክሪስማስ መሆኑ መጠን ከዚህ በኋላ ቀይ ልብስ ነው የምንለብሰው። በተለይ ውጭ ያላችሁ በጣም ስለምታከብሩት ቀይ ነገር በጣም ምርጫችሁ ነው የሚሆነው እና ዲዛይኗም ለዛ ትቀርባለች። እዚች ጋር ያለችዋ ዲዛይን ለክሪስማስ ይቀርባል እና እንደምታዩት በጣም ሰፊ ናት። እችኛው ሀምሳ አምስት ሳንቲም ናት። የወቅቱ ልብስ ናት። እች ልብስ አዲስ የተሰራች ልብስ ናት። ለገና ብለን ያዘጋጀ ነው ነው ከገና በኋላ መደረግ ይችላል። ምክንያቱም ቀይ ልብስ የሀገር ባህል ልብስ ላይ ጊዜና ገደብ የለውም። ሁሌም ይለበሳል። ምክንያቱም ለሀገር ባህል ልብስ ጥቁር፣ በርገንዲ፣ ነጭ ሁሉ የምንለብሰዋለን ምክንያቱም ወቅታዊ አይደለም፣ የሚሰለች አይደለም። ግን አሁን ገና ላይ በይበልጥ ቀይ ስለሚለበስ እችኛ ልብስ ታምራለች። ከወገብ ላይ ቆንጆ አድርገን ሰርተን እናሳምርሻለን። እዚህ ልብስ ላይ ፈርጥ ያስፈልገዋል ካልሽ ደግሞ ፈርጥ ማድረግ እንችላለን። ሙሉ አርብ ላይ ፈርጥ ብናደርግበት ቀይ ወይ ፈርጥ ወይ ነጭ ብናደርግበት የልብሱን ውበት ይጨምረዋል። ይበልጥ የሚያምር አይነት ልብስ ይሆናል። ከወቅቱ ጋርም ደግሞ የሚሄድ አይነት ልብስ ይሆናል ማለት ነው። ይሄ ልብስ አልቆ ሀያ ሺህ ብር ነው። ዛሬ ደግሞ ትንሽ ኮስተር ያሉ ጥበቦች ናቸው ያዘጋጁ

ሲምፕል የሆኑ ልብሶች አይደሉም። ጥበብ ሆኖ ሲምፕል የሆናል፣ አደለ እንደዚ አይደሉም። ትንሽ ስራቸው ከበድ የሚሉ የጥበብ ስራዎች ነው ያዘጋጀላችሁ እና ይሄ እንደምታዩት ሀምሳ ሳንቲም ነው። ሰፊ ጥበብ ነው ለትልቅ ፕሮግራም የሚደረግ በዛላይ ላይ ሰፊ ጥበብ ደግሞ ውበት አድናቂ ለሆናችሁ የሚሆን አይነት ልብስ ነው እና ይህ ውስጡ ያለው ከለር በጣም ብዙ አይነት ከለር አለው። ቀይ ያለው፣ ግሪን አለው ብዙ አይነት ከለር አለው እና ይሄ ዚህ ከለር ላይ ከገበለ ቆንጆ ጥልፍ ከተጠለፈ በወራጅ አይሆኑም ሰፋፊ ጥበቦች በወራጅ አይሆኑም። እጅና አንገት ጥልፍ ነው የሚሆነው እና ይሄ ልብስ እዚህ ላይ ቆንጆ ጥበብ ከተጠለፈበት በጣም የሚያምር አይነት ከለር ነው። እዚህኛው ልብስ ዋጋ ሀያ ሺህ ብር ነው። አልቆ ማለት ነው በአራት አርብ። እችኛ ደግሞ በጣም ላይት የሆነች ግሪን ናት በሻምፓኝ ወርቅ ዘቤ የተሰራች እንደምታይ በጣም ነው የምታምረው። ሲምፕል ነገር ትመስላለች፣ ግን በጣም የሚያምር አይነት ዲቴይል ነው። ውስጡ ፈርጥ የሆነ ጥበብ አለው። በጣም ትልልቅ ዲዛይኖች በደንብ የተሰሩ ጥበብ ነው ያለውን፣ ግን ሲታይ ሲምፕል ይመስላል። ይሄ ደግሞ ወጣቶች ወይ ደግሞ በጣም ትልቅ ዲዛይን ያለው ፓተርን ያለው አንውድም ለምትሉ ሰዎች በጣም የሚሆን ከለር ነው። በጣም ትልቅ አማራጭ፣ በተለይ ወጣቶች በጣም ተወዱታላችሁ ብዬ አስባለሁ። ምክንያቱም ያው ጥበብ ብዙ ጊዜ አንውድም ወይ ደግሞ ዲቴይሉ በዛብን ስለምትሉ ማለት ነው እና ከመገበል ላይ በፈለጋችሁ አይነት ጥልፍ አድርገን ከፈለጋችሁ ጀርባው ክፍት ሆኖ በፈለጋችሁ ጥልፍ ሆኖ ቢሰራ የሚያምር አይነት ከለር ነው። ቆዳ ከለር አይመርጥም። ምንም አይነት ስራ ቢሰራ የሚያምር አይነት ልብስ ነው እና ይሄ ልብስ አልቆ ሀያ አምስት ሺህ ብር ነው። ነጠላ እንደምታዩት አንድ ሜትር የሚታወቀው እንደዚህ ነው። በባህላዊ ስንለካ ማለት ነው። ከዚህ እስከዚህ ድረስ አንድ ሜትር ነው። ይሄ ደግሞ ታጥፎ እንደምታዩት ከዚህ እስከዚህ ድረስ አስራ አምስት ሳንቲም ይሆናል። ሲዘረጋ ደግሞ ሰላሳ ማለት ነው። ታጥፎ ይሄ ሜትር ከሰላሳ ነው በሙሉ ደግሞ ሲዘረጋ አስቡት ሁለት ሜትር ከምናምና በጣም ትልቅ ነው። እናቶች ወይ ደግሞ በትልቅ ቤተክርስቲያን መሄድ የምትፈልጉ አየር መንገድ ለማጣፋት የምትፈልጉ ነጠሎቻችን በጣም ትልቅ ናቸው። አርባችንም ደግሞ እንደምታዩት በጣም ሰፊ ነው። ሰባ ሁለት ነው ይሄ አርብ። እና የነጠላውን ከለር ደግሞ እዩት። ለዚህ አየር መንገድ ስናደርገው ውበታችንን ያወጣል ግርማ ሞገስ ይሰጠናል እና የሐበሻ ቀሚስ ከነጠላ ጋር ሲሆን ደግሞ ይበልጥ ሴት ልጅ ደርበብ ያለችና ግርማ ሞገስ ያላት ሴት ስለሚያደርግ ነጠሎቻችን ቆንጆች ናቸው። አርባቸውም ሰፊ ነው። እች ደግሞ ቢጫ በቡኒ ናት እና ቢጫ ከለር ሁላችን የሚያስማማ አይነት ከለር ይመስለኛል። በእርግጥ የማይወድ ሰው ሊኖር ይችላል፣ ግን ሁሉንም ሰው የሚያሳምር አይነት ከለር ነው። ቀዩንም፣ ጸይሙንም፣ ጥቁሩንም የሚያፈካ አይነት ከለር ነው። በላይት ቢጫ ፈዘዝ፣ ጠቁር ባለ ቢጫ ማለት ነው። ችኛ ትንሽ ዳርክ ቢጫ ናት፣ ከቡኒ ጋር ተሳክራ የተሰራች ናት እና በጣም የሚያምር ነው። ዲቴይል የራሱ የሆነ ዲዛይኖች አሉት። በጣም የሚያምር አይነት ዲዛይን ነው እና የምንሰለችው አይነት ልብስ አይደለም። ተሰልችቶ የሚጣል አይነት ልብስ አይደለም። ቢጫ ብዙ ጊዜ ያለን ይመስል ይመስለናል፣ የምናውቀው ይመስለናል፣ ግን ስንለብሰው ግን ሁሌም አዲስ ነው። ሁሉንም ሰው የሚያስደነግጥ አይነት ከለር ነው እና እችኛዋ ፕሮግራማቹ ትልቅም ሆነ ትንሽ የምታሳምር አይነት ከለር ናት። ውበት ታወጣለች እና ደምቃችሁና ፈክታችሁ መታየት የምትታዩበት ፕሮግራም ላይ ይሄንን ልብስ ብትለብሱ መክራችኋለሁ። ምክንያቱም በጣም ቆንጆ ናት። ለልጅ ልደት ለልጅ ምረቃት በግሩፕ ሆናችሁ ብታሰሩት ይበልጥ ተወዱታላችሁ። የሚያምር አይነት ከለር ነው እና እችኛዋ ልብስ አልቃ ሀያ አምስት ሺህ ብር ነው። ግን ከወገብ በላይ በፈለጋችሁ ጥልፍ ነው እንደፈለጋችሁ አርጋችሁ ብታሰሩት ዋጋው አንድ አይነት ነው ማለት ነው። እነዚህ ሰፋፊ ስለሆኑ እጅና ንቀ ጥልፍ ነው የሚሆነው። ወራሽ ካደረግ ነው ልብሱ ጭንቅ ያደርጋል፣ ኳሊቲችሁን ያወርድባችኋል ማለት ነው። እቺ ደግሞ ሳባ ናት። ሳባ ጥበብ፣ ቢጫ ሳባ እና ቢጫ ውልቀዘብ ሆነ የተሰራ ነው እና ለሙሽራ በተለይ ለመልስ ፕሮግራም በጣም የሚያምር አይነት ከለር ነው። አሁን ሰርግ አደለም መጪው የሚዜ የሙሽራ አይነት ነው። ለሙሽራ የተዘጋጀ ጥበብ ነው እና ለሙሽራ እናትም ይሆናል። ግን ፕሮግራማችሁ ትልቅ ከሆነ ሻይኒ በጣም ስላለው፣ እዚህ ላይ ደግሞ ፈርጥ ስለሚደረግበት ይበልጥ የማጉላት እና የፕሮግራም አይነት ባህሪ መሆን ይመስላል። ግን ከወደዳችሁት ፈርጡን መቀነስ እንችላለን። ያለ ፈርጥ አድርገን መስራት እንችላለን። በተለይ ሙሽራ ብትሆኚ፣ ሙሽራ ይችን እመክርሻለሁ። ምክንያቱም የሙሽራ አይነት ጥበብ ነው። እዚህ ላይ አርቡ ሰፍቶ ምናምን ቢጠላፍ በቃ በጣም ያምራል። ለካባም ብታደርጊው የካባ ጥልፍ ሞካሽ ካባዎች ብታደርጊ ራሱ ከካባ ጋር የሚሄድ ነው። ከዛ በተጨማሪ ደግሞ ለሙሽራ እናት ለትልቅ ፕሮግራም ላላችሁ የሰርግ ልብስ ነው። ይህ ጥበቡ በአጭሩ የሰርግ ልብስ ነው። ከወገብ በላይ በፈለጋችሁ ጥልፍ አድርገን ሰርተን ይሄ ልብስ ሀያ አምስት ሺ ብር ነው። ካባ ከፈለጋችሁ፣ ሙሽሮች ካባ እየጠየቃችሁ ስለሆነ ካባ ከፈለጋችሁ በኦርደር እንሰራላቸዋለን የምትፈልጉትን አይነት ካባ በትእዛዝ እንሰራለን ማለት ነው። ቀጣይ ደግሞ ወደዚችኛዋ ልብስ ነው የሚወስዷችሁ ችኛዋ ልብስ እንደምታዩት አራት ማዕዘናት ሁለት የተለያየ ዲዛይን አላትና አንድ ላይ በዙሪያ ሲሆን፣ እዚህ ጋር የምናየው ዲዛይን እዚህ ጋር የምናየው ዲዛይን የተለያየ ስለሆነ በጣም የሚያምር ነው የሚሆነው እዚህ እዚህ ጋር እንደምታዩት ጥቁር ነው በብዛት መደቡ ጥቁር ነው። ግን እላዩ ላይ ያሉት ከለሮች ምናምን በጣም ያማምራሉ። ጥቁር በሐበሻ ቀሚስ ላይ በጣም ያምራል ጥቁር እና በረገንዲ የአገር ባህል ልብስ ላይ በጣም የሚወደድ አይነት ከለር ነው። ብዙ ሰው ብዙ ሰው ይመርጠዋል። ሲቀጥል ያላቸው የምንጥለው አይነት ልብስ አይደለም። ከወገብ በላይ ጥልፍ ሳናደርግ ቤልት ላይ ጥልፍ ብናደርግበት ወይ ደግሞ ከታች ይሄኛ ሆኖ ከወገብ በላይ በሚያምር ዲዛይን ከተሰራ በሼፕሽ ከርጎን አርገን ከሰራ ነው ጥልፍ አያስፈልገው። እችኛዋ ልብስ አልቃ ሀያ ሺ ብር ናት። እችኛ ጥበብ ዶ በጣም የምታምር ዲዛይኗ በጣም የሚያምር አይነት ጥበብ ናት። ሁሌም የምናደርጋት የምንሰለቸው አይነት ጥበብ አይደለም። ሰርግ ላይ ብናደርገው፣ ቤተክርስቲያን ብናደርገው፣ የትም ብናደርገው የምንሰለቸው የምንጠላው አይነት ጥበብ አይደለም። ዲቴል የሆነ ጥበብ ነው። ብዙ ሰዎች ያገርባሉ። አንዴ ነው የምንላው ሰው ለምትሉ ሰዎች ይሄ በጣም አሪፍ ነው። ምክንያቱም አትሰለችትም ሰው፣ አይሰለቻችሁም የምጠሉት አይነት ልብስ አይደለም እና ከለሩም ደግሞ እንደምታዩት እንትናት ቢጫ አለው አረንጓዴ ያለው እና ትንሽ ኮስተር ያለ ከለር የሚባል አይነት ነው። ላገር ባህል ልብስ ማለት ነው። ይሄ ለሁላችሁም ይሆናል። ሁሉንም ሰው ቢለብሰው የሚጠላው አይነት ልብስ አይደለም፣ የሚሰለቸው አይነት ልብስ አይደለም። ይሄኛው ልብስ ከወገብ ላይ ቆንጆ አድርገን ጠልፈ ነው። በሰፊም በጠባብ አድርገን ጠልፈ ነው። በሳይዝ ሆኖ ቢሰራ ይበልጥ ያምራል። ይሄኛው ልብስ አልቆ ሀያ አምስት ሺህ ብር ነው የዚህ ልብስ ነጠላ ራሱ ቀሚስ በሉት በጣም ሰፊ ነው ነጠላው ከዚህ እስከዚህ ድረስ ሀያ አምስት ሳንቲም የሚያህል ስፋት አለው ነጠላው እንደዚህ ስናደርገው ራሱ ከቀሚሱ ጋር በጣም ድርብ ያለ ሴትና ሞገስ ያላት ያደርገናል ነጠሎቻችን አርቡ በጣም ሰፊ ነው ስለ መነን አጠይቁን መነናቻችን በጣም ቆንጆ ናቸው እና ያው እንደምታዩት ከዚህ እስከዚህ ድረስ አንድ ሜትር ነው እቺ አንድ ላይ ሜትር ከሰላሳ ማለት ነው እችኛዋ ልብስ ደግሞ እንደምታዩት በጣም መታምር ከለር ናት ፐርፕል የሚባል አይነት ከለር ነው ፐርፕል በነጭ አይነት ከለር ናት። እና እች ከለር ሁላችንም አታጠቁራል። ምክንያቱም ውስጡ ነጭ አለው የአገር ባህል እራሱን ችሎ ነጭ ስለሆነ የማጥቆር አይነት ነገር የለውም። እና ሲታይ እንደምታዩት ሰፊ ነው። ሰፋቱ 50 ሳንቲም አይደለም፣ 45 ሳንቲም ነው። ግን ከታች ሰፊ በጣም የማትፈልጉ መካከለኛ ለምትፈልጉት ጉልበት ጋር ሳይደርስ ከታች የሚሆነው ጉልበት ጋር ሳይደርስ ማለት በሳንቲም ስነግራችሁ ካወዛገባችሁ እንደምታዩት በጣም የምታምር ከለር ናት። ለሁሉም ቆዳ ከለር ትሆናለች። ለሁሉም ፕሮግራም ሆ ሆነ በተለይ የወንድ ልጅ እናት ከሆኑች ለልጅ ልደት፣ ለልጅ ክርስትና ምናምን በጣም የሚመረጥ አይነት ከለር ነው። ለሴት ልጅ ፒንክ አይደለም የምንጠቀመው። ለወንድ ልጅ ደግሞ እንደነዚህ አይነት አረንጓዴ እና እንደዚህ አይነት ከለሮች ነው የምንጠቀመው ነው። ይሄ ልብስ ባለቤትሽን ቢለብሰው ለወንድሞች ምናምን ነገር ተሰብስባችሁ ብትለብሱት ወንዶች የሚጠሉት አይነት ከለር አይደለም፣ የሚያምር ከለር ነው። አንችንም ደግሞ በጣም የምትወጁ አይነት ከለር ነው። የሚያደርበው የሚያረጋቸው አይነት ከለር ነው። እችኛ ልብስ አልቃ ሀያ ሺ ብር ናት። አሁን እችኛ ጥበብ እንደ ኤንጅል ፌስ ሆኖ የተሰራ ነው። ካወቃችሁ ድሮ ኤንጅል ፌስ በጣም ይለበስ ነበረ እና እንደዛ ሆኖ የተሰራ ነው። ግን ይቀርበዋል እንጂ ኤንጅል ፌስ አይደለም። እችኛ እንደ አዲስ ሆኖ የተሰራች ናት ወቅቱን ጠብቃ ለገና የተዘጋጀ ነው። ቀይ ሁሉንም ከለር ያዋክ እንትን ይላል እና ሁሌም ሲለበስ የሚሰለች እና የሚጣላ አይነት ልብስ አይደለም። ይሄ ልብስ አልቆ ሀያ ሺህ ብር ነው። አሁን ደግሞ ወዴት ተሸጋገረን መሰላችሁ? ጥበብ ሆኖ ግን በጣም ሲሰፋ አልወድም ሲጋነን አልወድም ለምትሉ ሰዎች በሀያ እና በሀያ አምስት ሳንቲም እስከ ሰላሳ ሳንቲም ሆኖ የተሸመኑ ጥበቦች ናቸው እና ወደነዛ ሄደን ምክንያቱም በጣም ሲጋነን የማይወድ ሰው አለ። ስለዚህ ይሄንን በመካከለኛ አድርገን የሰራ ናቸውና እነዚህ ልብሶች በመካከለኛ ሆኖ ስለተሰራ በወራጅን ብናደርገው ያምራል። ግን ወራጅ አሁን ትንሽ ፋሽኑ ሆኖ እያለፈበት ስለሆነ እጅና አንገት ጥልፍ በቤልት ሆኗል የመጣውና በወራጅን ብታደርጉት ከፊት እች ግማሿን እችኛዋን ቀጭን አድርገን ሌላ ዙሪያው ደግሞ ሰፊ ሆኖ ቢሰራ ያምራል። የክርስትና ባለቤት፣ ትልቅ ፕሮግራም ላላችሁ ሰዎች ለየት ለማለት እንትን ብታ ወይ ከወገብ በላይ ሙሉ ጥልፍ ወይም ደግሞ ወራጅ ብታደርጉት እናንተ ከሌላው ሰው ለየት ብላችሁ ትታያላችሁ። እችኛዋ ልብስ አልቃ ሀያ ሺ ብር ናት። እችኛ ደግሞ ዋና ከለሯ ከስር መደቡ በርገንዲ ነው። ቡኒ ያለው ምናምን ሁሌም የምናደርገው የምንሰለቸው አይነት ከለር አይደለም። በወራጅ ብንሰራው በእጅና አንገት ብንሰራው የሚያምር አይነት ከለር ነው። አሁን እዚህ ላይ ይህንን አምስት አርብን ብናደርገው ስድስት አርብን ብናደርገው የምንለብሰው ነው ማለት፣ ድንኳን ይሆናል ምናምን ይከብዳቸዋል። ያልኩት ትልልቁ ላይ ነው፣ ከአርባ አምስት እስከ ሀምሳ ድረስ ያሉት አምስት አርብ ብናደርገው፣ ሙሽራ ካልሆናችሁ ጭንቀት ነው እንጂ ምንም የሚጠቅማቸው ነገር የለም። ምክንያቱም በዚህ በኩል ለመያዝ አይመች፣ ለመራመድ አይመች፣ ጫማ ምንም አይመችም። ይሄ ግን ከታች ስለሚቀላችሁ ሽብሽብ ትላለች፣ በቃ ስታልፉ የሚያምር አይነት ግርማ ነው የሚሰጣቸው። ድርብ ያረጋችኋል አይከብድም። ስለዚህ ይሄ አምስት አርብ፣ አራት አርብ ማድረግ እንችላለን። አርባችን እንደምታዩት በጣም ሰፊ ነው። ነጠላው ደግሞ ከሱ ጋር ትንሽ ነው የሚለያየው እንጂ እኩል ነው በሉት። ነጠላው ራሱ በጣም ነው የሚያምረውና ይኸው ሲለበስ የሚያምር አይነት ከለር ነው። ጥበብ ነው። እኔ በጣም ወደ ከለር ነው እና እቺ ከለር አልቃ በወራጅ ከፈለጋችሁ በእጅና አንገት ከፈለጋችሁ ሁለቱም አንድ አይነት ነው ዋጋው እና ይሄ ልብስ አርቆ አስራ ዘጠኝ ሺህ ብር ነው። በወራጅም በእችን አንገጠልፍም እዚህ ላይ ፈርጥ እናድርግበት ካላችሁ ፈርጥ ማድረግ እንችላለን። ምክንያቱም እዚች ጋር ማድረግ እንችላለን። እዚህ ውስጥ እንደ ዳይመንድ የሚመስሉት ውስጥ ፈርጥ ማድረግ እንችላለን። በመጨረሻ ላይ ደግሞ የአስኳት ጥበብ፣ እች ፐርፕል ናት። እንደምታያት በጣም ላይት የሆነች ከለር ናት፣ ጥበብ ናት። በቃ ኮስተር ያለች ጥበብ በነጠላም ምናምንም ነጠላ ብትደረግም የሚያምር አይነት ጥበብ ነው እና ይሄ ልብስ እዚህ ልብስ ላይ ፈርጥ ማድረግ እንችላለን። ምክንያቱም ነጭ ፈርጥ ብናደርግበት ወይ ፐርፕል ፈርጥ ብናደርግበት ያምራል። ምክንያቱም ዚ ጋር ማስ ባት እንችላለን። እዚህ ውስጥ ያሉ ዲዛይኖች ክፍተት ክፍተቷ ላይ ፈርጧን ብናስገባበት በጣም ያምራል። ፈርጥ የልብስን ውበት ይቀይራል። በደንብ ተጠቅጥቆ ከተሰራ በጣም በቃ ልብሱን ሌላ አይነት ውበት ይሰጠዋል። ግን ደግሞ በኖርማል ደግሞ ላድርገው ካላችሁ፣ ይሄ ልብስ እንደምታዩ ትንሽ አነስ ያለች ስለሆነች፣ ከታች ያለችሁ ወገብ ላይ ቤልት አድርገን አንገትና እጃርገን ብንሰራው ያምራል። ወራጅም ደግሞ ካላችሁ ከፊት ልክ እንደዝች ከዛ ከታች ደግሞ ይሄንን ሆኖ አንዱ አርቡ ወይ ሁለት አርቡ እንደዚህ ይሆናል። ከዛ ሌላው ሶስቱ ደግሞ ከዛ ከሰፋ ያለ ስለሚሆን በወራጅ ደግሞ በጣም ያምራል። በተለይ ለእናቶቻቹ ጊፍት መስጠት የምትፈልጉ ወንድሞች እህቶች፣ ከዛ ወደዚህ ለእናቴ ስሪ ላይ ለምትሉ እናቶቻችሁ በጣም ይውዱታል። ምክንያቱም ወቅት የሚጠብቅ አይነት አይደለም። ሰርግም፣ የፈለጉት ፕሮግራም ላይ ብድግ አድርገው የሚለብሱት ነው። እቺ ልብስ አርቃ 15000 ብር ናት። እስካሁን ድረስ ከእናንተ ጋር የቆየሁት እኔ ያለንግስት ጥበብ ባለቤት ሳምራዊት መኮንን ከለንግስት ጥበብ እስካሁን ድረስ ሲያሳያችሁ ልብሶች ከወደዳቸኋቸው በዋትሳፕ በቴሌግራም፣ በቫይቨር እየላካችሁልኝ ኦርደር መቀበል እንችላለን። የምትፈልጉትን ልብስ በምትፈልጉት ዲዛይን እሰራላችኋሉ። በስራ በሰአት በጊዜ ከኔ ጋር እንድታመም ቆንጆ የሆነ ስራ ሰራላችኋሉ። በስራ ትወዱታላችሁ ብዬ ብያስባለሁ። መልካም ጊዜ።